ነጸብራቅ አንድ እምነት ለማይታዩ ነገሮች ማስረጃ ነው ሲባል ምን ማለት ነው? ሁለት ሽማግሌዎች በጠንካራ እምነት ጥሩ ሪፖርት ያገኙት እንዴት ነው? ሶስት በዛሬው ጊዜ ፍጥረትን በእምነት መረዳቱ ለክርስቲያኖች እምነት አስፈላጊ የሆነው ለምንድን ነው? አራት የአቤል መሥዋዕት በአምላክ ፊት ከቃየን የበለጠ የላቀ ያደረገው ምንድን ነው? አምስት ሄኖክ አምላክን ያስደሰተው እንዴት ነው? ስድስት እውነተኛ እምነት ከሌለ አምላክን ማስደሰት የማይቻለው ለምንድን ነው? ሰባት ኖኅ የጥፋት ውኃ ሳይመጣ መርከብ እንዲሠራ ያነሳሳው ምንድን ነው? እብራውያን ኢብራውያን 11 እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውም ነገር እውን መሆኑን የምንረዳበት ነው። አባቶችም የተመሰከረላቸው በዚሁ ነው። ዓለማት በእግዚአብሔር ቃል እንደ ተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከሚታየው እንዳልሆነ እንገነዘባለን። አቤል ከቃየል ይልቅ የበለጠ መሥዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔር ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስካሁን በእምነቱ ይናገራል። ሄኖክ ሞትን እንዳያይ ከዚህ ዓለም በእምነት ተወሰደ፤ እግዚአብሔር ስለ ወሰደው አልተገኘም፤ ከመወሰዱም በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፤ ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። ኖኅ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብን በእምነት ሠራ፤ በእምነቱ ዓለምን ኰነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። እንጸልይ። የሰማይ አባት፣ በሕይወቴ ውስጥ ስላለው የእምነት ስጦታ አመሰግንሃለሁ። በቃል ኪዳኖችህ በመታመን የማላየው ነገር እንዳምን እርዳኝ። እንደ ሽማግሌዎች አንተን በሚያስደስት መንገድ ልኑር። ዓለም በቃልህ እንደተፈጠረ እንድረዳ አስተምረኝ። መባዬ እንደ አቤል ያማረ ይሁን፣ በፊትህም የተወደደ ይሁን። እንደ ሄኖክ ከአንተ ጋር ተቀራርቤ ልሂድ፣ በልብህ ደስታን አምጣ። ሁኔታዎች ሌላ ቢሉም እንዳምን አበረታኝ። ያለ እምነት አንተን ማስደሰት እንደማይቻል አስታውሰኝ። አንተን ተሸላሚ መሆንህን አውቄ በትጋት እንድፈልግ እርዳኝ። ውጤቱን ባላየሁም ጊዜ ለማዘጋጀት የኖህን ታዛዥነት ስጠኝ። ድርጊቴ ለማስጠንቀቂያዎችህ እና ለእውነት ያለኝን ጥልቅ አክብሮት ያንጸባርቅ። በአንተ ታምኛለሁ፣ ጌታ ሆይ፣ እናም በእምነት መመላለስን እመርጣለሁ።